ሰላም፣ ሰላም፣ ሰላም! እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያዊ እንዲሁም ኤርትራዊ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ይሄን ቪዲዮ ሲጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማለት ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ተሆኑ ዘንድ አክብሮት እየጋበዝኩ የተለመደ ሐሳብ አስተያየታችሁን በኮሜንት እንድሰጡኝ እያልኩኝ ማታ በጽጌሻ ቤት በሜሪ ቤት የተለቀቀ አንድ ቪዲዮ ነበር። አይታችኋል አስባለሁ። የብዙዎቻችንን ጥያቄ የሚመልስ ቪዲዮ ማለት ነው። እሱም ኤፍሱንን እንድትመረመር በዘዴ ሜሪ ወደ ሆስፒታል ሁሉንም ሰብስባ ይዛቸው ሄዳለች ማለት ነው። ሜሪ እንግዲህ ያበላሸችውን ነገር ለማስተካከል ጥረት እያደረገች ነው። የሚያስመሰግንሽ አይደለም፣ ግዴታሽን ነው እየተወጣሽ ያለሽ። ምክንያቱም ይሄ ሁሉ መዘዝ የመጣው በአንቺ ስለሆነ ከመጀመሪያው ጀምሮ ይችን የማትረባ ጎትተሽ አምጥተሽ የሁለቱንም ሕይወት እያመሳቀልሽ ያለሽው አንቺ ስለነበርሽ አሁን ሰዎች እንዲራሩልሽ ወይም ደግሞ ኦዲየንሶች ወደ አንቺ ልባቸው እንዲመለስ እያደረግሽ ያለሽው ነገር ምንም አያሳምነኝም እኔ። ምክንያቱም መጀመሪያ ያበላሸሹ እራስሽ ስለሆነሽ እራስሽ ማስተካከል ግዴታ ስላለብሽ የጥግ ድረስ መሄድ ያለብሽ ድረስ ሄደሽ ይህንን ህይወት ማስተካከል አለብሽ። ዳኒም ተገዶ ነው ይህን ነገር እያደረገ ያለው እውነት ለመናገር ማለት ነው። እንግዲህ ውጤቱ ዛሬ ወይ ነገ ይለቀቃል። ወይ በዳኔ ወይ በጽጌ ቤት ምን ሊሆን ይችላል መገመት አያቅትም፣ በጣም ቀላል ነው። ምክንያቱም ኤፍሱን እያደረገች ያለችው ነገር እና ወይም ደግሞ ስታረግ የነበረው ፊቷ ላይ ሰውነቷን የሚታየው አክት፣ አልመረመርም አልገባም፣ ከእናንተ ጋር አልገባም። በጣም ብዙ ነገሮችን አስቸግራ በስተመጨረሻም ብቻዋን ነው የገባችው። ነገር ግን እኔ አንድ የምሰጋው ነገር አለ እዚህ ጋ ውጤቱ ሊበላሽ ይችላል። ምክንያቱም ትክክል እሷ እንዳለችው ሊሆንላት ይችላል ምክንያቱም የገባችው ብቻዋን ስለሆነ ውጤቱን ታስቀይረዋለች ብዬ አስባለሁ። ይሄ በጣም ትልቅ ስህተት ነው የተሰራው። ምንም ብትነጫነጭ፣ ምንም ብትሳድብ ግዴታ አንድ ሰው አብራት መግባት ነበረበት። ዳኒ ራስህ ወደ ራስህ መመለስ አቅቶሃል፣ ደንዝዛሃል ማለት ይቻላል። ምክንያቱም እንዴት በዚህ ልክ ወደ እሷ ማርላትና ለእሷ እድል መስጠት እንደፈለግ አልገባኝም። ከሶስት ሰው በላይ አንድ ሰው እሷን እየሰማ አጩሁባት፣ እርጉዝ ናት፣ አትናገሯት፣ እንደዚህ አትበሏት እያልክ በጣም ለረጅም ሰዓት ስጮህ ነበረ። እና ምን ልብህን እንደደፈነው ፈጣሪ ይወቅልህ። ወይ የተስፈራራው ነገር ነው፣ ወይ አንተም እንደ ሌሎቹ መተት መተ ተደርጎብ ሊሆን ይችላል። ስለዚህ እርጉዝ አይደለችም፣ ይሄ ግልጽ እኮ ነው። እርጉዝ አይደለችም፣ በቃ ምንም ጥያቄ የለውም። ልጁን አሁን እሷ አርጉዝ ካልሆነች ከእሷ የማላቀቅና የማዳን ስራ ነው መሰራት ያለበት ዳኒ ላይ እንጂ፣ አሁን እሱ ጽጌን እየወደዳት ነው እየተለየ ያለው። ሳስበው በእርግዝናው ጭምር ብቻ ሳይሆን የኤፍሱን ወንድም ታውቃላችሁ፣ ከዚህ በፊት አስፈራርቷችኋል። ጽጌንም አስፈራርቷት ነበረ። ዳኒም በጽጌ ያስፈራራው ይመስለኛል። ማለት ከእህቴ ጋር መኖር ካልቻል ከጽጌን እጎዳታለሁ ካለው፣ ዳኔ ደግሞ ጽጌን አሳልፎ መስጠት ስለማይፈልግ ነገሮችን ለማንም ሳይናገር በራሱ መንገድ ለመፍታት እየተጠቀመ ያለው ነገር ሊሆን ይችላልን ብዬ ገምታለሁኝ። ምክንያቱም ከመጀመሪያው ጀምሮ ልብ ብላችሁ ካያችሁት በጀመሪያ በሌህ የገባበት ነገር ነው። ከዛ በኋላ ደግሞ እንደ አቅሚቲ ወንድም ስላለ እንደዚህ አይነት ነገር ውስጥ ከገባች በኋላ እህቴ እንዴት እሱን ታጣለች። በሰውም ዘንድ እኛም ቤተሰብም እሷም ለምን እንዋረዳለን? ስለዚህ በሀይልና በግፍ ማድረግ አለብን ብሎ ያደረገውን እና የተጠቀመው ነገር ይመስለኛል። ምክንያቱም ጽጌ ላይ በተግባር ስላየነው ማለት ነው። እናም ምን አይነት ውሳኔ እንደወሰነ ዳኒ ምናውቀው መጨረሻ ላይ ነው። ግን የዚህ ሁሉ የመጀመሪያው መሰረትና ጠንሳሽ ምንም ጥርጥር የለው ሜሪ ናት ማለት ነው። እና አሁን ይች ልጅ ነገ ውጤቱ በእርግጠኝነት ይቀየራል ብዬ ነው ማስበው። ምክንያቱም ብቻዬን እገባለሁ ብቻዬን እገባለሁ፣ መጀመሪያ አልገባም እያለች ነበረ። በደንብ ከሰማችሁት አልመረመርም፣ ግዴታ የለብኝም እያለች ነበረ። እኔን አታምነኝም ወይ ከኔ በላይ እነሱን ነው የምታምነው? ምናምን በጣም ብዙ ነገር። በመቀጠል ደግሞ ትልቁና ዋነኛው ስህተት አንድ ሴት ልጅ ስታረግዝ የትዳር አጋራ ወይም ባለቤቷ አብሯት ምርመራ የመሄድ መብትም ግዴታም አለበት። መብት የማወቅ መብትም አለው የመሄድና የማወቅም ግዴታም አለበት ስለዚህ እቺ ሰው ደግሞ በፍላጎቱን ይገባለው አብሬሽ እንኳን ሲላት ፈቃደኛ አልነበረችም ለምን ውሸት ስለሆነ ውሸት ምንጊዜም ውሸት ነው ያሳፍራል ያስደነግጣል ያስፈራል በቃ ለዛ ነው ይሄንን ያደረገችው ማለት ነው ሳስበው ውጤቱ ምን ሊሆን ይችላል የምናየው ይሆናል። ውጤቱ ግን እንደሚቀየር ነው የምነግራችሁ። ግን ደግሞ የሆነ ቀን ትጋለጣለች ማለት ነው። በጣም ነው የምታስጠሉት። ለሚዲያ የሚመጠነ አይደለም። ገልቱ ናቸው። እርጉዝ አይደለችም። ከጽጌ ለማለያየት ነው። በጣም አዎ፣ ሜሪ ትክክል አድርገሻል። እንደ ግዴታዋን ነው ሜሪ የተወጣችው። ስገባ ራሱ ከሱ ጋር ነበር መግባት የነበረባት፣ ወይ ከአንዳችሁ ጋር። ለምን ለብቻ አለቀቃቸኋ ዶክተሮቹ በተናገራችኋል እና ብታስቀይረውስ? አዎ፣ እርጉዝ አይደለችም። ኧረ ሜሪ ይመችሽ። ምንም የሚመቻት ነገር የለም። ያበላሸችው ነው እያስተካከለች ያለችው። ሲጀመር ዳኒ ጽጌን ማጣት ባይፈልግ ምንም ማንም ሳይነግረው ራሱ የፈለገበት ሐኪም ወስዶ ያስመረምራት ነበር። ደግሞ ሲነገር እንኳን አመናት መግባት ነበረበት አብር። ሲጀመር እርጉዝ አይደለችም። ደግሞ ክብር አለኝ ትላለች። ምን ክብር አለሽ? ኔወድ ክብር ምን ክብር አላት ይች። አልገባኝም። እርጉዝ አይደለችም ቢባል ጽጌ ምን አብረሽ ልትወኝ ማለት ነው? እሱ አብሮ እንድተኛ አምኗል። እንዲያ አብሮ እንድተኛማ መረ ብራን ባርሳበርኩ እያለ አንዳችሁ አብራችሁ ግቡ፣ ስትመረመር እንዳትጭበረበሩ። ልጅቷ እርጉዝ አይደለችም። አዎ እኮ ዞሮ ዞሮ እኮ ዘጠኝ ወር ነው ብትጫወትበትም፣ ከዛ በኋላ ወይ ደግሞ እድል ቀንቷት ልትይዝ ትችላለች እንጂ ይታወቃል። አርቲፊሻል የእርጉዝ ፕላስቲክ ሆዷ ላይ አርጋ ነው ለዶክተር ብር ሰጥታው ልታስዋሽ ነው። ያ ለጊዜው በደንብ ከተራራቁ በኋላ ከሱ ምንም ሊያደረግ አይችልም። ወደ እሷ መኖር ይጀምራል ማለት ነው። ያን ለማድረግ ልትጠቀመው ትችላለች ማለት ነው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁለተኛዋ እንግዲህ ትናንትና ነባ ተቆጥቻያት በቪዲዮ ሰርቼ ሳላበቃ ወደ ማታ ላይ ቪዲዮ ለቃለች። ብዙዎቻቸው አይታችሁት እየሰደባቸዋት ነበረ። እንዴት ይህን ታደርጊያለሽ እንዴት? አዎ ማለት እናንተ እንደ አንድ ቤተሰብ የምታረጉት ነገር ጥሩ ነው፣ ግን ልጅቷን እንደዚህ ማለት ከሚዲያ ባንዴ ጥፍት እንዳትል። ለሚዲያውም አዲስ ናት። እንደገና ደግሞ በጣም ብዙ ነገሮችን መጋፈጥ አትችልም። እንደሌሎች ዩትዩበሮች ስድብ ምናምን አትችልም። ነባ እና ከምጠፋ ከምጠፋ ስራዎቹን እያስተካከለች እንድትሰራ ብታግዟ ደስ ይለኛል። መጥፋት የለባትም እና ወንድሟ ሞት ሆኖ የሚል ነገር ነው። እንግዲህ ፈጣሪ ያጽናችሁ ነፍሱን ይማር ነው። ሌላ ምንም ልል አልችልም። እናም ደግሞ በስራዋ ላይ ይሄ ስራ አሁን ሊቀጥል ይችላል፣ እነሱ ከበረቱ ማለት የሚያግዟት ከሆነ። እኔ በነገራችን ላይ ማለት ነው ከነባ ጋር የሚሰሩ ሰዎች ይሁን ነባ ይሁን ችግር ብቻ የሆነ ችግር አለ፣ አብረዋት በደንብ ላይሰሩበት የሚችሉበት ምክንያት ማለት ነው። ስለዚህ ነባ አንቺ ጋርም አንዳንድ ነገሮች እንዳሉ አውቃለሁ፣ ችግሮች፣ እነሱን ለማስተካከል ሞክሪ ከሰው ጋር ስትሰሪ ነገሮችን የምትጋፈጭ ከሆነ ነው መጀመሪያ ያለብሽ። ተሰድበሽም ነገሮችን ሳጨርሽም አሁን ይህን ቪዲዮ አይተሽ ኮሜንቱን አይተሽ በእርግጠኝነት ይህን ቪዲዮ መስራት ታቆሚያለሽ። ይሄ ግን ቀጣይ ስትነሱ መጀመሪያ አስባችሁ የምትመጡት እንደሚቀጥል አድርጋችሁ ነው የምትጀምሪው ከሁሉም ጋራ። ከዛ እንደ ሳዘልቂበት ስቀሪ ሁሉም ይሸሹሻል ማለት ነው። በቃ አንዴ ይሄ ሚዲያ ተግማምቷል ተልኮስኩሷል ተልኮስኮሽ፣ ያንቺ መጀመርሽ ካልቀረ እውነቱን ስነግርሽ ማለት ነው ትክክል ነው እያልኩ። በዚህ ዘመን እስኪ ማንነው የሚያስተምር ዩቲዩብ ላይ ያለው? ዝም ብላችሁ እሷን ብቻ የጨፈጨፋችኋት ማለት ነው። እውነታውን ነው ጭነጭን ነው የምናገረውና ስራው አይደለም ትክክል። ነገር ግን ሌሎቹ የሚሰሩት ነገር የትኛው ጥሩ ነው? እውነት ተምራችሁበት ነው ወያያችኋቸው ያላችሁት? ይሄንን ለእናንተ ነው ጥያቄ ውስጥ የማስገባው። ከሌሎቹ የተለየ ምን ተፈጥሮ ነው እሷ ላይ በዚህ ልክ የምትወርዱባት? ይሄንን መልሱልኝ፣ በኮሜንት ማለት ነው። ምክንያቱም ልጅቷ ብዙ ነገር ማግኘትና መስራት አለባት። በአሁኑ ሰዓት ከጎኗ ማንም የለም። በተለይ ደግሞ በእንደዚህ አይነት መልክ ነው በአሁኑ ሰዓት ያሉ ዩቲውበሮች በሙሉ የሚሰሩት። እና ሌላ ስራ ጠፍቶ ነው ወይ ትሏት አላችሁ። ሌላ ስራ ለመስራት ማንም የሚቀበላት የለም። ከዩቲውበሮች ሁሉም የሚፈልጉት እንደዚህ አይነት ነገር ነው። የተለከሰከሰ ስራ ነው የሚጋብዟት። እሷን ብቻ ሳይሆን ሌሎቹም እርስ በርስ በቃ ከዝሙት ከ እንደዚህ ከፍቺ ከእርግዝና ምናምን በቃ ከዚህ የዘለለ ስራ በአሁኑ ሰዓት እኛም ማናይም ችግር አለብን፣ እነሱም ደግሞ እየሰሩ ያሉት ይሄንን ነው። ይሄ የማይካድና የማይዋሽ ነገር ነው። ስለዚህ የሆነ ስብር አድርገናትን ከምንል በቃ እጥቅ የሆነ ድረስ በቃ መሄድ አለባት ብዬ አምናለሁ። ትሂድ መሄድ ያለባት ድረስ ትሂድ። ማን አስተማሪ እንደሚለቅ እሷ አስተማሪ ትለቃለች። እንደ ይቺ ልጅ እኮ አዲስ አበባ ኮ ስትመጣ ኮ ሰርታ የሆነ ነገር ላይ ለመድረስ ነው አይደል? እንደ ቤተሰብ በዛ ላይ ልጅ ናት፣ ብዙ ነገሮችን መቋቋም አትችልም። እና የራስ ባህሪ ያለ፣ የሌሎች ባህሪ ያለ፣ ልጅነት አለ። እንደገና ደግሞ አገር ቦታ መቀየር አለ። እነዚህ እነዚህ ነገሮች ሁሉ እንትን ብላ በመጣይ ቁጥር ምን ኮረኮማት ከሆነ ምንም ለውጥ ይኖራታል ብዬ አላስብም። ስለዚህ ቢያንስ ማለት ነው ካልተመቻችሁ ኮሜንት ሳጽፉ፣ በቃ ወይ ስክሮል አርጉት ወይ ደግሞ ቪዲዮ ናይታችሁ ኮሜንት በዝምታ ብታልፏት ለትንሽ ጊዜና የሆነ ብቅ እስከምትል ድረስ ብትሰራ ባይ ነኝ። ምክንያቱም እናንተ በተቆጣችኋት ቁጥር ሌላ ሰው ጋር ሄዳ የመስራት እድል የላትም በአሁኑ ሰዓት ጥሩ እድል የሚሰጣት የለም። ነገርኳችሁ፣ በቃ እኔ ግልጹን ነገርኳችሁ። ልጅቷ ከሚዲያ በጣም እየራቀች ያለችበት ምክንያት አንዱ ይሄ ስለሆነ የሚሰጣትን ኮንተንት ኦዲንሶቼን አስቀይማለሁ እያለች አትቀበልም። የሚሰጣትን ካራክተር ማለት ነው። ስለዛ ስለማትቀበል ትጠፋለች። ከሚዲያ ስትጠፋ ለምን ጠፋሽ ትሏታላችሁ። ስለዚህ ይቺ ልጅ ያለችው ሰንጣቃ እንጨት ውስጥ ስለሆነ ብትረዷት፣ እኔ ምክንያቱም ቤተሰብ አስተዳዳሪ ናት። ሁለተኛ የትኛው ዩትዩበር አስተማሪ ነገር ሰርቶ ነው ከእሱ አስተማሪ ነገር የምጠብቁት? በቃ ይሄ ነገር ሶስተኛ የሚሰጣት ኮንተንት ካልሰራች ችልጅ ከማንም ጋር መስራት አችልም አራተኛ ቪዲዮ ልክ እንደዚህ የተቀለሰለሰ ቪዲዮ ቢሰራ አይታይላት በቃ ይሄ ነው እውነታው ለማገዝ ሞክሩ ወዳችኋለሁ ላይክሽር ሸር ሰብስክራይብ አድርጉ መልካም ጊዜ ቻውቸው